ይታደሉታል እንጂ አይታገሉትም። የትንሱና የአላዛር ፍቅር እንዲህ የሌለ እየሆነ ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ አበረታቱኝ ወዶቼ እንግዲህ ያው የሰው ልጅ አጋጣሚው አይታወቅም፣ እና በምንም አይነት አጋጣሚ ከሰው ጋር ልትገጣጠሙ ልትገናኙም ትችላላችሁ። የትንሱና የአላዛር ግንኙነት ደግሞ በጣም የሚገርም ነውና አላዛር ያው መጀመሪያ ላይ ትንሱን የሚያይበት መንገድ በጣም የተለየ ነበር። ማለት መጥፎ ልጅ ናት ብሎ ሳይሆን ያለበት ሁኔታ ጥሩም ስላልነበረ ትንሱን አልተቀበላትም ነበረ ማለት ነው እና በቃ ብቸኝነትን ነበር የመረጠው። ግን አሁን ላይ ስታይዋቸው በፈጣሪ ፍቅር፣ በፍቅር ሆነዋልና፣ እንግዲህ ባለፈው በጣም ምርጥ ምርጥ ግብዣ ነበር ያደረግላት የራት ግብዣ ትንሱም ደግሞ በጣም ወደዋለች ማለት ነው። እንግዲህ አንዳንዴ ያው እኛ ካሰብነው ይልቅ እሱ ያሰበልን ስለሚበልጥ ብዙ ጊዜ ህይወት አጋጣሚ ነችና ህይወት እንደመራችን፣ ህይወት ባጋጠመችን መንገድ ነው የምንኖረው። እኛ ባሰብነው ሰው ባሰበው መቼም ኑሮ አያውቅም እውነት ለመናገር ማለት ነው። ምክንያቱም ህይወት ተቃራኒ ስለሆነች እኛ በዚህኛው መንገድ ስናስብ ህይወት ደግሞ በዚህ ለእኛ ሌላ ነገር ነው የምታስበው። የአላዛርና የትንሱ ግንኙነት በጣም የሚገርም የሚገርም ነው። እንግዲህ ባለፈው ያው ቀለበት ሊያደርግላት ብቻ ያደረገላት ይመስለኛል፣ ቪዲዮ ቀለበት ሳያደርግላት ነው ያለቀው፣ ተቀበለችኝ ምናምን ብሎ ነበር ያለቀውና እንግዲህ ዛሬ ደግሞ በሚያምር መልኩ መጥተዋል ማለት ነው። በጣም ነው የሚያምሩት። በነገራችን ላይ ሲያገጣጥም እንደዚህ ነው። እንግዲህ እና ያው አላዛርም በጣም ደስተኛ ነው። ትንሱም ራሱ በጣም ደስተኛ ነች። ስለዚህ እኔ ካሰብኩት ይልቅ ፈጣሪ የመረጠልኝ ይበልጣል ብላ ፖስታ አለች። እና እውነት ነው ትንሱዬ አላዛር ማለት በጣም መልካም ልጅ ነው፣ እውነት በጣም መልካም ልጅ፣ የፍቅር ሰው። ወይኔ የፍቅር አሰጣጡ ደግሞ እንዴት ደስ እንደሚል እና ብቻ ያዝልቅላችሁ፣ ያስምርላችሁ። መልካም የፍቅር ዘመን እንግዲህ፣ አዝማሚያቸው ወደ ፍቅር ስለሆነ ነው። ያው ማታ ላይ በትንሱ ቤት ከችላሉ። እጅግ በጣም የሚያምሩ ጥንዶች ፍነዋል በዚህ ሰዓት ላይ ማለት ነው፣ በጣም የሚያስቀኑ